እየተከናወነ ያለው የኮሪደር ልማት የባህር ዳርን ውበት የበለጠ የሚያፈካና ተወዳጅነቷን የሚጨምር መሆኑን የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናገሩ። የመጀመሪያው ዙር የኮሪደር ልማት ከሞላ ጎደል የተጠናቀቀ መሆኑን ያነሱት ከንቲባው ሁለተኛው ዙር ተጠናክሮ ቀጥሏል ብለዋል። ያየው ተስፋው። በተፈጥሮ በታደለችው ውበቷ ሰዎች ለመኖሪያነት ቅድሜ የሚሰጧት ጎብኚዎች አይረሴ ትዝታን ለማሳለፍ የሚመርጧት ውቢቷ ባሕር ዳር እየተከናወኑ ያሉ የመሰረተ ልማት ስራዎች ተወዳጅነቷን የበለጠ ከፍ እያደረጉት መጥተዋል። በተለይ የኮሪደር ልማቱ ደግሞ ከተማዋን በውበት ላይ ውበት እንዳጎናጸፋት የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ይገልጻሉ። ባሕር ዳር ለጣና ጣና ለባሕር ዳር ተስማሚነታቸው እንዲጎላ የሚያደርጉ ስራዎች ተከናውነዋል ይላሉ ከንቲባውም የከተማችን ውበትና ገጽታ የበለጠ አጉልቶ አፍክቶ የሚያሳይ ባህር ዳር በተፈጥሮ ውብ ከተማ፣ ተፈጥሮ ያደላት ከተማ፣ ተፈጥሮ አብዝቶ የሰጣት ከተማ ናት። ግን አሁን የኮሪደር ልማቱ ደግሞ ከውበት ላይ ውበት የሚጨምር አድርገን ነው የሰራ ነው። ጣናን ለባህርዳር ባህር ዳርን ለጣና መስተጋበራቸውን ያዋህድንበት የፈጠርንበት ስራ ነው ማለት ነው። ዛሬ ደግሞ የምናየው የመብራት ስማርት ፖል መብራታችን እንደምታዩት በጎንየው ኤሌዲ መብራት አለው ጣና ዳር ስለሆነ የጣናን ገጽታ የመሰለ ውሃ ሰማያዊ ከለር አብዝቶ ከተማችን የሚገልጽ በመሆኑ ይህንን ድምቀት በሚሰጥ መልኩ ነው ዛሬ ያስጀመር ነው። በተንጣለለው አስፓልት ዳርና ዳር ተተክለው ብርሃን የሚሰጡ የመንገድ ዳር መብራቶች ብርሃንም ውበትም ከመሆናቸው ባሻገር ሌሎች ስራዎችንም እንዲከውኑ ሆነው የተሰሩ ናቸው። የእኛ ስማርት ፖል በይዘቱ በጣም ዘመናዊ ነው። የመኪና ቻርጅ አለው። ቀጥለን ምንድነው የምናደርገው ከቴሌ ብር ወይም ከሲቢኢ ብር ጋር ማያያዝ ብቻ ነው። ኤኒባዲ እዚህ ሶኬት አድርጎ ቻርጅ አድርጎ ክፍያውን አጠናቁ መሄድ ይችላል። የዋይፋይ ያለው ሞባይል ቻርጅ አለው። አሁንም የምንገጥምላቸው ሳውንድ ሲስተም አለው። የእሳት አደጋ ቢከሰት አንዴ ሲስተም ላይ ሆነን ቁጭ ብለን መልእክት የምናስተላለፍበት የተለያዩ ነገሮች የሚተላለፉበት ሳውንድ ሲስተም አለው ራሱ። በሌላ መልኩ ደግሞ የአየር ንብረትን ዲቴክት ያደርጋል። ሙቀቱን፣ ቅዝቃዜውን ምን ሊከተል ይችላል ደመና፣ ይሄን የሚከታተል ይሄን ዳታ የሚሰጥ ነው። ባሕር ዳርን ተወዳጅና ዘመናዊት ከተማ የማድረግ ስራው ተጠናክሮ እንደሚቀጥልም ነው ከንቲባው ያረጋገጡት። አሁን ደግሞ ከዚህ ተምረን በጣም አመራሩም ባለሙያውም ጭንቅላቱም እጁም ተፍታቷል። አሁን እውቀትም አግኝተንበታል። ባለሙያዎቻችን ኢንጂነሮቻችን፣ አርቴክቶቻችን በጣም ነው የተማሩበት። አሁን ደግሞ በቀለለ በፈጠነና በዘመነ መንገድ ከዚህ አሻሽለም ባሕር ዳርን ውብ ከተማ የማድረግ ጉዟችን እንቀጥላለን። እዚህ እኛ ፊት ለፊት ዘመናዊ አንፊቴያትር አለ። ይሄ አንፊቴያትር በእጅጉ ዘመናዊ ነው። በኢትዮጵያ አንድ ቁጥር ተብሎ የሚጠራ አይነት ነው የሚሰራው። ይሄ ዳንሲንግ ፋውንቴን እዚህ ከተማ ላይ ሲጨመርበት እዚህ አሁን የምናየው ውበት ላይ ሲጨመር ምን ምትመስል ከተማ ትሆናለች መገመት አያዳግትም። የባሕር ዳር ከተማ አስተዳደር አመራሮችም በከተማዋ እየተከናወኑ ያሉ የኮሪደር ልማት ተግባራትን ተዘዋውረው ተመልክተዋል።